ስሙ በተጠራ ቁጥር ጥርስ ያጀበው ገጹ ሳቅ ያደመቀው መልኩ አእምሮ ላይ በፍጥነት ይከሰታል። ከልጅነት ጀምሮ በብዙ ልፋትና ትጋት ሰርቶ ዛሬ ለደረሰበት ተወዳጅነት እንደደረሰም ወዳጅነን ያሉ የቅርብ ሰዎች ይናገሩለታል። ጨዋታና ቀልድ አዋቂ ነው። መድረክ መቆጣጠር ብቻም ሳይሆን ተመልካቾችንም በደንብ ማዝናናት ይችልበታል። ጭፈራና ዳንስ ደግሞ በብዙ የተካነበት ሙያው ነው ይሉታል። ድምፃዊ አስገኘው አሽኮን ወይም አስጌ ደንዳሾን መቼም ማህበራዊ ሚዲያ ያ ሁሉን ነገር በተቆጣጠረበት በዚህ ጊዜ የሚናገሩትን መምረጥ የሚጽፉትን ደጋግሞ ማረም ተገቢ መሆኑ አያጠያይቅም። አይደለም በተባለ ነገር ላይ ያልተባለ ያልተሰማ ሁሉ ተከሽኖ እየቀረበ ከእውነት ጋር እየተቀራረበ ባለበት ጊዜ ላይ ከሰሞኑ ይህ ድምፃዊ በግል የማህበራዊ መገናኛ ገጹ ላይ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ብሎ ባጋራው ሀሳቡ ሳቢያ እንዲህ ነው የማይባል ትችትና ነቀፌታን ሲያስተናግድ ከመክረሙም ባሻገር እልፍ ብሎም ከኢትዮጵያ የሕግ ባለሙያ ሴቶች ማህበርም ጉዳዩን በተመለከተ መግለጫ ወጥቶበታል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ካወጣው መግለጫ በፊትም አንዳንድ የሕግ ባለሙያ ሴቶችም ድምፃዊው የተናገረው ንግግር በትንሹ የሶስት ዓመት እስርና የመቶ ሺህ ብር መቀጫ ሊያስቀጣው እንደሚችል ሕግ እያጣቀሱ ሲናገሩም ተደምጠዋል። ይህ ጉዳይ በማህበራዊ ሚዲያ ወጥቶ በስፋት መነጋገሪያ ከሆነ በኋላ ታዲያ ድምፃዊም በበኩሉ ከሰዓታት በፊት በፌስቡክ ገጹ ላይ ኑና እስ ሰሩኝ ሲል ሌላ ሀሳብ ሰንዝሯል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዷችን ከድምፃዊ አስጌ ደንዳሾ ጋር ተያይዞ የተነሳው ሀሳብ ላይ ድምፃዊው ኑና እሰሩኝ ሲል አንስቶት በነበረው አወዛጋቢ ሀሳብ ላይ ሌላ ተጨማሪ ሀሳብ ይዞ ብቅ ማለቱን እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ድምፃዊው በድጋሚ ስለሰጠው አነጋጋሪ መልእክት ከማለፋችን በፊት ለዚህ ሁሉ ውዝግብ መነሻ የሆነውና በግል የማህበራዊ ሚዲያው ላይ ያሰፈረውን መልእክት መነሻ ስናደርግ በድምፃዊ ፌስቡክ ገጽ ላይ የተጋራውና በርካቶችን ያስቆጣው ሀሳብ እንዲህ የሚል ነው። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለው፣ ይላል። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቁነቱን፣ ኳሊፊኬሽኑን ነው፣ ብር ቁመናና ደህንነት ወይም ፕሮቴክሽን ብቻ ነው። ይህ ነው ዋና መለኪያዋ። ይህ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለን? ሲል ይጠይቃል። ቀጥሎም እንዲህ ይላል። አትልፉ፣ ምክንያቱም የብቃት ወይም የኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ አልያም ደግሞ የልጅ ፍላጎት ብቻ ሊኖራት ይችላል፣ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም። ብቻ በክብሩ አትምጣበት እንጂ እያየን እንጨምራለን። ልክ አንጻራዊ ቢሆንም የተስማማ ብቻ አሜን ይበል የሚል ሀሳብ ነበር በፌስቡክ ገጹ ላይ ያሰፈረው ድምፃዊው። ከቀናት በፊት ይህንን መልእክት ማስፈሩን ተከትሎ የኢትዮጵያ የሕግ ባለሙያ ሴቶች ማህበር ደግሞ እንዲህ የሚል መግለጫ አወጣበት። ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ ወይም አስገኛው ሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ ይላል። ሚያዚያ 28 ቀን 2017 ዓ.ም አዲስ አበባ እንደሚታወቀው በሀገራችን የሴቶችና የህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸምም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንን ለመከላከልም የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት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

ፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉም በአንድ በመፈረጅ በአጠቃላይ የሴቶችን ስብና የሚነካና ሴቶች በህገ መንግስቱ የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየት ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 11 85 ህዝባር 2012 አንቀጽ 2 ህዝባር 2 እንዲሁም አራትና ሰባትን የጣሰና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 ነበር። ማህበሩ መግለጫ አወጣበት። ይህ መግለጫ በወጣ ከቀናት በኋላ ደግሞ ድምፃዊው ያለፈውን መልእክት የሚያብራራ የገለጸውን መልእክት የሚያጠናክርና በህግ ባለሙያ ማህበር ለተሰጠው መግለጫ ምላሽ የሚሆን መልእክትን በድጋሚ የራሱን የፌስቡክ ገጽ ተጠቅሞ እንዲብሏል። ድምፃዊው መግለጫውን ሲጀምር እንዲህ ይላል። የሀገር ካስማ ምስክር ነው። በመጀመሪያ ደረጃ ጽሁፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሁፍም በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስትሄድ ስለ ተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እርሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እንብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አታብድም ትላለህ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የሴት ልጅ አባት ነኝ። የእናቴም ልጅ ነኝ። ማበድ ደግሞ የፍቅር መገለጫ ጀግንነትም አይደለም። የወሰድኩ ባችሁ ክሬዲት ካለም በይፋ መልሻለሁ። ይቅርታዬንም እንሆ። ለሚመለከተው ግን አንድ ነገር ማለት እፈልጋለሁ ይላል። ለኢትዮጵያ ሴት የህግ ባለሙያዎች ማህበር ማለት ነው ተደፍረው የተገደሉ ህጻናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15 እስከ 49 እድሜ ክልል ውስጥ የሚገኙ ሴቶች 10 ፐርሰንት የሚሆኑት ሲደፈሩ አልነበርን። ለቀነኔ አዱኛ ወዳጆችና ቤተሰቦች መጽናናትን እንመኛለው ሳንል አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘ ነው ማለት ይወዳለው ግና ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያዬ ባሉ እንዲሁም በቅርበት በሚያውቁን ሴቶች ማየትና ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃም ምስክሬ ነው። በመጨረሻም በነጻ ሀሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና አሰሩኝ። ሴት ልጅ በፍቅር አታብድም ሲል ጉዳዩን ደግሞታል። አስጌ ሲልም ርዕሰ ጉዳዩን ጠቅልሎታል። ከዚህ ጉዳዩ ጋር ተያይዞም የድምፃዊ ተከታይ የሆኑ ሰዎች ያሰፈረው ሀሳብ ላይ የግል አስተያየታቸውን ከሰጡ በኋላ ራሱ ድምፃዊ አስገኘው እንዲህ ሲል ደግሞ ሌላ አስተያየት ራሱ ጽሁፍ ሀሳብ መስጫ ላይ አስፍሯል። ያለሁበት ይታወቃል። በጨዋ ደንብ ከተጠራሁም የተፈለግኩበት ቦታ ድረስ የምመጣ ኃላፊነት የሚሰማኝ ሰው ነኝ። አታስፈራሩኝ ይላል። ውድ የአማርያ ቲዩብ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ለዛሬ የነበረውን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ዳግም በሌላ ወቅታዊ ማህበራዊና አዳዲስ ጉዳዮች እስክንገናኝ በያላችሁበት ቸር ቆዩልን።